ሁለታችሁ አብራችሁ ከኔ ተሻለች ሰው እንደሆነች ነው የማስበው። ምክንያቱም ከምንም በላይ ያለውን ዓለምህን ልጅ ሰጥታለች። ልጅ ደግሞ የእግዚአብሔር ስጦታ ነውና እና የላይፋችን መስመር እንግዲህ ለየቅል ሆኗል። እኔ አብረን ብንሆን ደስ ይለኝ ነበረ፣ ግን እኔ ከዚህ በላይ ማውራት አልችልም። አንቺ ልክ ነሽ። እኔ የልጅ አባት ነኝ፣ ልጅ አሳድጋለሁ። አንቺም ደግሞ የፈለግሽ ነው ወይስ አይደለም? ሷልት ልጅ እያለ አክሴፕት ማድረግ ከበደኝ። በቃ እንደ ሴቶኝ እኔ የማሰብኩት እኮ ተረጋግሽ

ሰላም እንዴት ናችሁ? የጽጌሯል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ያው ከብዙ ጭንቀትና ከብዙ ንዴት በኋላ ዛሬ ተመልሼ መጥቻለሁ። ዛሬ እንግዲህ የተለየ አይዲያ ይዤ ነው የመጣሁት። ይሄንን ሀሳብ በጣም ብዙ አሰብኩበት፣ አወጣሁኝ በጣም ከብዙ ሰው ጋር ተማከርኩኝ ምናምን እና አንዳንዴ ላይፍን ይታደሉታል እንጂ አይታገሉትም። እና እኔ ብዙ ነገሮችን እየታገልኩ እንደሆነ ተሰማኝ እና ደግሞ ከሐኪም ቤት ምዳኔ ሲወጣ በቃ አሪፍ የሆነን መስሎ ነበረ። ፍቅራችን የተመለሰ መስሎ ነበረ። ግን በመሀል ኤፍሱን እንዳለች አላስታወስኩም ነበረ በወቅቱ ከነበረኝ ደስታ የተነሳ ማለት ነው። ግን ደግሞ አንዳንዴ ስለተዋደዳችሁ ብቻ ስለተፋቀራችሁ ብቻ አብራችሁ ትሆናላችሁ ማለት አይደለም። አንዳንዴ የህይወት መንገድ የህይወት መስመሩ ይለያያል። እና እንግዲህ ያንን ለውጦችና ያንን ሁኔታዎች እኔ ተረድቼ ሁሉ ነገር መተው እንዳለብኝ ተሰምቶኛል። እና ይሄ ነገር ደግሞ ሁሉም እንዲያውቁልኝ እፈልጋለሁ። ሁሉም ይሄን ነገር አውቀውልኝ ህይወቴን መቀጠል እፈልጋለሁ። እኔ ከናንተ ጋር ያለኝን ግንኙነት ወደዋለሁ። በቃ ማለት ላይፍን ተመችቶ የነበረ ምን ነው። አሁን ግን ድንገት እልግ ውስጥ ገብተን የማይሆን ነገር ውስጥ ገብተን ዛሬ ላይ ደርሰናል። ትክክል ነው እያልኩኝ አይደለም፣ ትክክል አይደለም። ግን ደግሞ የአንድ ቀን የውለቀን ስህተት በጣም ብዙ ነገሮችን እንድናበላሽ አድርጎናል። ለዚህ እንግዲህ ማንም ሰው ለኔ ቅርታ ጠየቀኝም አልጠየቀኝም ህይወቴን መልሼ መምራት ይከብደኛል በጣም ማለት ነው። ምክንያቱም እወደው ነበረ ታቃላችሁ፣ አፈቅረው ነበረ ረጅም ዓመት ከሱ ጋር አሳልፈናል ምናምንና ከዛ ከዛ ነገር አንጻር አብረን መሆን ነበረብን ብዬ የማስብ ሰው ነኝ። ትረዱኛላችሁ ብዬ አስባለሁ። ዳኒ አብሮ ሆኖ ተጋብተን ወልጄለት ምናምን የምንኖር ይመስተኝ ነበር። እንደዚሁ ዝም ብዬ ህልሜ ማለት ነው። ግን አንዳንዴ እንዳልኳችሁ ነው። ሰው ስለተዋደደና ስለተፋቀረ ብቻ አብሮ መሆን አይችልም። አብሮ መቀጠል አይችልም። እና እንግዲህ ምንም ማድረግ በማንችልበት ሁኔታ ላይ ነው ያለሁት ማለት ነው። እና ግን አሰብኩኝ፣ አወጣሁኝ፣ አወረድኩኝ ከጓደኞቼ ጋር ተማከርኩበት። ያው ግን ብዙ ሰው ሐሳብ ባይቀበለው ላይፍ ግን ይህንን ለማስደረግ ለማድረግ ታስገድደኛለች እና ግዴታ መድረግ ስላለብኝ ነው ዛሬ የማደርገው ማለት ነው። ሁሉም ሰው እንዲያቀለኝ የምፈልገው ነገር እኔ ዳኔን እንደምወደው እንደማፈቅረው እና እንደማከብረው መጀመሪያ መናገር ፈልጋለሁ። ከዛ ግን ዳኒ ከኤፍሱን ጋር ነው እህል ውሃው ብዬ ነው የማስበው። ና ዳኒ፣ ና ኤፍሱን በመሃላቸው እኔ ባልገባ ግን ደግሞ እውነቱ በመሃላቸው ልጅ ስላለ ምንም ማድረግ ስለማልችል ማለት ልጁ ያላባት መቅረት አለበት ብዬ የማስብ ሰው አይደለው። ቤተሰብ ሲበተን፣ ልጅ ብቻውን ሲያድግ ሜንታሊቲ ጥሩ ሆኖ አያድግም። ልጅ ማለት ደግሞ የማህበረሰቡን ጭምር ነው፣ የእናትና ያባቱ ብቻ አይደለም። ሶ ማህበረሰቡ ጋር ሊኖረው የሚችለውን ነገር በማሰብ ለእኔም በማሰብ እውነት ለመናገር ሁላችንም ራስ ወዳድ ነን። ለእኔም ለኔም በማሰብ ለዳኒም በማሰብ ለኤፍሱንም በማሰብ ከዚህም በኋላ ዳኒ ከኔጋ ጋር አይሆንም ለኤፍሱን አሳልፍ ይሰጥቸዋለሁ ማለት ነው። በፍቃደኝነት ይህን ነገር በማድረግ ጸጸታለሁ የሚል ስሜት የለኝም በፍጹም መቼም አልጸጸትም። አለ ሰላም ነው። እግዚአብሔር ይመስገን። እንዴት ናችሁ ቤተሰቦች? እንግዲህ ሜሪ መታለች። በጣም ጥሩ ስሜት ላይ ነኝ። በጣም በቃ ተመስገን ነው ብቻ ምንም ነገር የሚገኝ እያየ ነው አይደል አንድ ሀገር አናውንስ ማድረግ ፈልጌያለሁ። አብረሽን ስለነበርሽ በጣም አመሰግናለሁ። በጣም ከጎኔ ስለነበርሽ አመሰግናለሁ። ግዴታችን ምጽሻይ ማንም ሰው ሰላም ሲሆን ደስ ይላል። እኛ የሆነ ሰው አይጎዳ ነው እንጂ እኮ በማንም ሰው ማንም መግባት ፈልጎ ሳይሆን፣ ሰው ግን አይጎዳ ነው እንጂ አይኖ በጣም ደግሞ ዛሬ ደስተኛ ሆነሻል። ግን እስቲ እነሱ ሰምተውታል፣ ሰምተውታል። ግን አንድ ላይ ምን መሰለሽ፣ እኔና ዳኒ አብረን ነበርን። ነዋደር ነበረ በጣም ብዙ ሰው ብዙ ህልም ነበረው። እኔና እሱ በጣም ብዙ ነገሮች አድርገን ምናምን አመ ወል ጅለት አብሬው ኖሬ ተጋብተን በጣም ብዙ ነገሮች ይታሰባሉ። በዚህ ሀሳብ ውስጥ ደግሞ ሀሳብ ብቻ ነው የሚሆነው። ማለት ይ አንዳንዴ መኖር ሲከብድሽ ሀሳብ ብቻ ሆኖ ይቀራል። ፈልጊ መሰለሽ ኤፍሱን ኦረዲ አርግዛለች፣ እና ዳኒ ደግሞ ከእሷ ጋር ነው መሆን ያለበት። የእኔ እምነት የምነግርሽ ዳኒ ከኤፍሱን ጋር መሆን አለበት። ምክንያቱም ለልጁ ለእኔም ለእሱም የሚጠቅመው ለኤፍሱንም ጭምር የሚጠቅመው የእኔ አለመኖር ነው። እነሱ ህይወት ውስጥ መውጣት ነው። ከዛ ህይወት ውስጥ መውጣት ነው። እኔም ሁላችን፣ ጥሩ ገብቶኛል። ግን አሁን ከሰው ጋር ልትነግሪኝ የፈለግሽ ነገር ምንድን ነው? እኔ ዳኒና ኤፍሱን እንጠርቻቸዋለሁና አሁን እዚህ። አዎ፣ እስቲ ማርያም በይ። እነት እንጠርቻቸዋለሁና፣ ዳኒና ኤፍሱ ሁለቱ አብሮ መሆን አለባችሁ። እኔ በመሃል የገባሁ ያራስ በቃ እኔ ደስተኛ ነኝ። የማይመስል ነገር አትበይ። እኔ አሁን በዚህ ሀሳብሽ ይቅርታ፣ በእውነት እናንተንም ሰው ማለት ፈልጋለሁ። በዚህ ሀሳብሽ ነው ያልስማማ። ምክንያቱም በመጀመሪያ ደረጃ ይሄ የሕፃን ነገር ነው፣ የሚሆነው አይደለም። ይሄ የላይ ፍግ ነው። ሜሪ ምንም ማድረግ አልችልም እኮ አሁን፣ ልጁ በጣም ከባድ ነው። ማለት እንዴት ሆኖ ያድጋል ብለሽ አስቢ። ሁላችንም እየራሳችንን ነገር ነው ማሰብ ያለብን ገባሽ? እኔም ደግሞ ሌላ ቦታ ልጅ ኖሮት ህይወት ኖሮት እኔም ተደርቤ መኖር አልፈልግም። ምንድን ነው ክፋቱ? አንደኛ ነገር እኮ ምንድን ነው ክፋቱ? ማለት አሁን ልንገርሽ፣ ለምሳሌ እኔ አሁን የኤፍሱንን እንዲክድ ምናምን አልፈልግም። የኤፍሱንም ልጅ ምንም እንዲሆን አልፈልግም። ልጁ ይወለድ። አንደገን ልንገርሽ እዛ ጋር ዳኒ ነው የሚወስኑ። ዳኒ የሚወስኑ ስልሽ፣ እናንተ እሱ የወሰነላችሁን ብቻ ነው የምታደርጉት ማለት አይደለም። አባትነቱን መካድ የለበትም፣ አይክድም። የአንዳንዱ ነገር አሁን ለምሳሌ የሚገባውን ነገር ማድረግ አለበት፣ አባት እስከሆነ ድረስ። ይህ ማብራሪያ እኮ አያስፈልግም። አባት ስለሆነ የሚፈልገው ነገር ማድረግ አለበት። እኔ በቃ ፍቅረኛዬን እልል ብዬ እድሯዋለሁ። ላይፋችን መስመራችን ተለያይቷል። ሰው ስለተዋደደ ስለተፋቀረ ብቻ አብሮ መሆን ይችላል ማለት አይደለም ፀጌሻ። እኔ ሆን አንቺ ስላወራሽ ብዬሽ ልቀበልሽ ማለት እውነታውን ከኔ አልፎ ህዝቡ ያውቀዋል። ማንም ሰው ነው የሚያውቀው። እናንተ አልኩሽ እኮ ያ ነገር ሃፕን አድርጎ? ዳኒ እንደዛ በመሞትና በህይወት ውስጥ ባለ ሰዓት ሲጠራ የነበረው ለኤፍሱንን እራሱ ነው። ጽጌን አምጭልኝ ሲላት የነበረው አንቺ እዛ እንደነበረ፣ እንደሚወደኝ፣ እንደማይፈቅደኝ ብትነግሪኝ። ይሄ ነገር በማላፕ ማድረጉ ግን እኔ እና እሱ አብሮ ለማድረግ በጣም ይከብዳል። ምን ያገናኘዋል? አንተ እንዴት ያገናኘዋል? ልጅ ያለው ሰው ነው። በቃ ልጅ ማሳደግ አለበት። እሺ ጽጌ፣ አንደገ ልንገርሽ፣ አንቺ ስላልሽው አሁን ለምሳሌ አንተ ከኤፍሱን ጋር ሁን እኔ ደግሞ የራሴን ህይወት እኖራለሁ ስላልሽው አንቺ ትለየዋለሽ እንጂ እኮ እሱ ከእሱም ጋር ይቀጥላል ማለት አይደለም። ከፈለገ ይቀጥላል ከፈለገ አይቀጥልም። ልጁን ግን ያምናል፣ ሐቁ ነው። አብራት ከሆነም ምሁርን አይመለከተኝም እሱ ስልገባ አይደለም። ግን በማይሆን ምክንያት መለያየት የለባችሁም። እሱ ምክንያት ማይሆን ትንሽ ምክንያት ይኸውልሽ፣ ትንሽ ነገር ምንም ጊዜ ትንሽ ነው፣ ትልቅ ነገር ምንም ጊዜም ትልቅ ነው። ይሄን ነገር እንደፈለግሽ አድርግሽ ብታቀዩ ምን ያህል የነገሩን ከባድ መሆኑ የሷን ቤተሰቦች የሱን ቤተሰቦች ያቁታል፣ የእኔን ቤተሰቦች ስለነሱ ቤተሰብ ከሁሉም በበለጠ እኔ እና አንቺ እንዴት እንደተሰቃየን ታውቂያለሽ እኔ ማንም ምንም ውስጥ መግባት አልፈልግም ሜሪ ምንም ሀሳብ የሚያስቀይር ነገር የለም ዛሬ የመጣሁት ሁሉንም ሁሉም ሰው እንዲያቅልኝ እፈልጋለሁ። ዳኒን ከዚህም በኋላ ከኤፍሱም ጋር ተጋብቶ ልጅ ወልዶ መኖር ይችላል እኔ ግን ከዚህም በኋላ እኔ ከዚህም በኋላ በእነሱ ህይወት ውስጥ መግባት አልፈልግም ጭራሽ አሁን እንደዚህ አይነት ነገር ላይ መገኘት የራሱን ያስጠላኛል እግዚአብሔር ምኖር አለብሽ ግዴታ። ስለዚህ ቤተሰቦች መጥተዋል፣ ሁሉን ነገር መናገር ያለብኝን ነገር ተናግሬ አይ ችግር የለም ለመጀመሪያ ስለመጣችሁ አመሰግናለሁ። እ ዳዩን ዛሬ በሰላማዊ መንገድ እና በተረጋጋ ሁኔታ ነው ማውራት የፈለኩት። ምን መሰላችሁ በማላችሁ የተፈጠረው ነገር አውቃለሁ። ማለት አብራችሁ ናችሁ። አሁንም ያው አብራችሁ መሆን ትፈልጋላችሁ። በማላችሁ የገባሁት እኔ እንደሆንኩኝ አውቃለሁ። በመሃላችሁ ልጅ ተፈጥሯል። ማንም ሰው ምንም ቢዋደድም ቢፋቀርም አብሮ መሆን ካልተፈቀደለት አይፈቀደለትም ነው፣ ያን ነገር እኔ አምኛለሁ። በዚህ ሕግ ወይም በዚህ ጨዋታ ላይ ተሸናፊ መሆኔን አምኛለሁ። ተሸናፊ ነኝ ማለት በዚህ በያዝነው ነገር ውስጥ ተሸናፊዋ ነኝ አመኛለሁ። አሸንፈሽ ነገሩ እንደ ጌም ባይሆንም የተፈጠረው ነገር እንደ ጨዋታ እንኳን ብንወስደው እኔ ነኝ ተሸናፊዋን ነው እያልኩ ያለሁት። እና ኤፍሱን ምን እንደምልሽ አላውቅም። እስከዛሬ ድረስ በነበረኝ ስሜት ልነግርሽ አልፈልግም። አንቺም ደግሞ በዛ ልክ ዲስሪስፔክት እንድታደርጊኝ አልፈልግም። በሰላም መንገድ ነው የመጣሁት ለአውራሽ የፈለግኩት አንቺም እንድትኖሪ ፈልጌ አላቅም ነበረ። ግን ከዚህም በኋላ ሁለታችሁን አንድ የሚያደርጋችሁ ነገር ስለተፈጠረ በነገሩ አምኜበት ደስተኛ ሆኜ

ወደ ጉዳይ እሺ፣ አብራችሁ የምትሆኑበትን ፍቃድ መስጠት ምችል ሰው ሆኜ ወይም ደግሞ እያስፈቀዳችሁኝ፣ አንዴ እሱን አውርታት፣ ምንም የምትፈልገውን ነገር አውርታ፣ እሱ ይሆናል እያናደዳት ያለው እንዴት ቀይረሻል እሱን ተረጋጊ ምን ሆነሻል እሺ ዳኒ በመሀላችሁ ልጅ ተፈጥሯል ያንን ነገር ደግሞ አምነን መቀበል አለብን። ከሷ ቤተሰቦች ሰቦች እዛቻ ስለቀረበልኝና ማስጠንቀቂያ ስለቀረበልኝ አይደለም ይሄን ነገር የማደርገው በቃ እህል ውሃ ነው ካለ ከየትም ቦታ ቢሆን ግጣምህን አታጣም። ስለዚህ ምናልባት እኔ እናንተ እንዋደዳለን፣ እንፋቀራለን እንጂ መውደድሽን አንቺ ብቻ ግለጭ። አንቺ ማውራት አይጠበቅብሽም። እኔ እወድሃለሁ እንጂ ማለት ትችላለሽ። እንፋቀራለን ምናምን ማለት አትች ቢካዝ እኔ አሁን የእሱ ሚስት ነ ማለት እያወራችን ቀጥ ዛሬ ዉ ይለያል ማለት እስኪ ኦኬ እስኪ ኦኬ፣ ዛሬ ነገሩን በሰላም እንፍታው ብዬ ነው። ዳኒ ስለነበረን ጊዜ በጣም አመሰግናለሁ። አሁን ግን አንተ የኔ ሳትሆን የሱ አሁንሃል እና እሱም ደግሞ ስላደረግኩት ነገር በሙሉ በጣም ቅርታ መጠየቅ ፈልጋለሁ። ምን ማለት ማለት ይሄን ያክል ጠርቶ ይቅርታ የሚያስብል ነገር ምን ማለት አንተ ወንቺንም ማቅሽ በዳኒ ነው። ሶ እኔ ካንቺ ጋር ያገናኘ ምንም ነገር የለም። መገናኘት ይፈልጋል ደስ ኦኬ፣ ስላለፈው ነገር በዚህ እንጂ ኖ ኖ ማውራት አለብኝ። ስታወሪ ምን ሆነሽ ነው? በስነ ስርዓት ያወራች ካስቀየምኩሽ ይቅርታ እያለችሽ ነው። እኔ ምንም ኤል ሼፍሱን ዳኒን የሚፈልገውን ነገር ሁሉ ታውቂያለሽ። አብረሹ መሆን ትችያለሽ። የምትገቢው አይነት ሚስት እንደሆንሽ ተረድቻለሁ። ሰው አብራችሁ ብትሆኑ ደስ ይለኛል። ዳኒ ከእሷ ጋር አብረው መሆንህን እኔ ተቀብዬዋለሁ። ስለዚህ ሁለታችንን በየመንገዳችን በየመስመራችን ብንሆን ደስ ይለኛል። ስለዚህ አደራ ኤፍሱን ዳኒን አደራ ነው አልገባኝም። ምን ማለት ነው ዳኒ? አደራ ስለነበረን ነገር አመሰግናለሁ። ትናንትና ያው ሁሉ ነገር ተፈጥሮ ከጉዞ ቀርተሻል። አሁን ደግሞ ዛሬ ምን አዲስ ነገር ተፈጣ ነው? መቼም ቢሆን ይህን ነገር መቋቋም አልችልም። መቼም ቢሆን ይህን ላይፍህን አክሰፕት አድርገው መኖር እንደማልችል ታውቃለህ። ምናልባት አልባት በመሀላችሁ የገባሁት ነው እኔ ልሆን ይችላል በሁለታችሁ

አሁን ወደኋላ ተመልሰሽ ድጋሚ ነው ነገሮች እያረብሽ አንቺ ግን ትችላለሽ። እሱ እንደዚህ ብለሽ ስትሄጂ ትችያለሽ። እስኪ አደራ ሰጥተሽ ነው ዳኒን ጠብቂው ብለሽ ለእሱ አደራ ሰጥተሽ ነው። ምን ማድረግ እችላለሁ? ምንም ማድረግ አልችልም። አብራችሁ እንድትሆኑ እፈልጋለሁ ማለት ምንም አልችልም ከዚህ በላይ

እንዴት ነው አሁን ከመሬት ተነስተሽ? ቻው ደህና። ነገሩ ከባድ ነው። ከሷ ጋር ላይ ነገሩ ከባድ ነው። የምትፈቀደው በጣም ቀሎሻል። በምድር ላይ ነው ነው። ከእሷ ጋር አሁን ነው የኔ መኖር ነው። አንቺን እየጎዳሽ ስረዳ እየጎዳሽ ጤነኛ ጤና መመለስ አትፈልጊውም። ይህን ለማለት ነው። በቃ ዳኒ፣ በቃ ሂዱልኝ። ከዚህ በላይ የመቆየት አልችልም። ምንም ልልህ አልችልም እያልኩ ነው። በቃ አብራችሁም መሆን ትችላላችሁ። በቮይስ ወይ በቴክስት እና የሚጨረስ ጉዳይ ነው። በአካል ጠርተሽ አሁንም እንዲታዘንልሽ፣ አሁንም የሆነ ነገር እንዲሆን ነው። ምን ምንድን ነው? አረሽም፣ በእግዚአብሔር ምን ሆነሻል ዛሬ ስትመጪ? ዳኒ፣ ስንት ነገር እያጣሁ እንደሆነ አይታይሽም እኮ። ነገር ነው የኔ መኖር በእግዚአብሔር አታልቅስ ታምሃል እኮ እሺ ታመሚ ያሳስብሽም ለምን እንደምታስብኝ ይሰጥ ነው ያለሽ ለምንድን ነው እንደምትወጂኝ ነው ሰው የምትመስይው ኧረ ዳኒ በእግዚአብሔር ማርያምን እኔ እራሴን እያመመኝ ነው እግዚአብሔር እንደዚህ ዳኒ ተረጋጋሙሀል እኮ ዳኒ ዳኒ ዳኒ እኔ እኮ ቀል ነኝ አይደለም ችግር የለም ዳኒ እኔ ቀል ነኝ አይደለም አንቺ ልክ ነሽ እኔ የልጅ አባት ነኝ ልጅን አሳድጋለሁ

ነርሷ እግዚአብሔር እናስተንቀቃለን የነገረች ምን ሆናችሁ ነው እንዴ? እንደዚህ እንድትገባ አልፈልግም። ልብህ አንዴ እርፍ ብሎ በአንድ ሳይል ሆነ እንድትኖር ስለምፈልግ ነው ያደረኩት። ያደረኩት ለሁለታችንም ብዬ ነው። ለኔ ብቻ ብዬ እንደሆነ አርገ እንድታስበው አልፈልግም። ኤክስሱም ስም እኔን ምንም ምንም

ተረጋግ ሜሪዬ፣ ወደዚህ ላይ ተረጋጉ ተረጋጋ። በጣም ጥሩ ነው። እኔ ከማ ጋር መኖር እንዳለብኝ ምን ማረግ እንዳለብኝ ምናምን ልጅ ማሳደግ እንዳለብኝ ስለማላውቅ አንቺ እንዳለ ነገርሽኝ አይደለም። በኋላ እኔ ቀጥላለሁ፣ አሳድጋለሁ፣ ትዳሬን ይዛለሁ። ይሄ ነው ዋናው ነገር፣ ሌላ ምንም ሌላ ግን

ንገሪ፣ ፀጌ ማለት የምትፈልጉ እንዳለ ተናገሪ። በቃ ጨርሼ ትንገረኝ። አይደለም ሜሪ እየታመማል ምናምን፣ አይደለም ችግር የለውም። ምንም ከዚህ የከፋ ነገር አይመጣም። መዳኔን ወስተትኩ ነገር ይቀጥልሽ አይ ይልክ በመሃላችን ብዙ ነገር ተፈጥሯል። ይገባኛል። እኔኮ ብንጋባ በልድልግ ደስ ይለኛል። ደስ ይለኝ ነበር። አልገባኝ። አባ እሺ እሺ። ያው ላንተስ በ ለምን እንደዚህ ነገር በእናንተ ማል ብዙ ነገሮችን አሳልፈናል። ትልቅም ነገር አሳልፈናል። ትንሽም ነገር አሳልፈናል። በጣም ብዙ ነገሮችን አሳልፈናል። ጓደኝነት ነበረን፣ ፍቅርም ነበረን፣ መዋደድ ነበረ በመሀላችን የገነባ ነው ትልቅ ነገር ነበረ። እንደዚህ በቀላሉ ይፈርሳል ብዬ እኔ አላሰብኩም። እኔ ከአንተ ጋር ስለያይ ሁሉም ነገር ደህና ሆኖልኝ ሁሉም ነገር የተሳካ የተሳካ ደህና ነኝ። ደስተኛ ደስተኛ ነኝ ዳኒ። የገነባነው ነገር እንደዚህ ባጭሩ ይፈርሳል ብዬ አስቤ ያላውቅም ነበር። አንድ ቀን ግን እንዳልኩ ነው። ምናልባት በህይወታችን አንድ ሴት ገብታ ቢሆን ምናልባት ነገሩን ያቀለው ነበረ። ግን ደግሞ እሷም ማርገዛለች። ይህ ነገር ደግሞ ይከብደኛል ማሰብ ምን ብዬ እንደምነግርህ አላውቅም። ሁለታችሁ አብራችሁ ከእኔ ተሻለሽ ሰው እንደሆነች ነው የማስበው። ምክንያቱም ከምንም በላይ ያለውን አለምህን ልጅ ሰጣለች። ልጅ ደግሞ የእግዚአብሔር ስጦታ ነውና የላይፋችን መስመር እንግዲህ ለየቅል የቀል ሆኗል። እኔ አብረን ምን ደስ ይለኝ ነበር፣ ግን እኔ ከዚህ በላይ ማውራት አልችልም። እኔ ከዚህ በላይ አላወራም

እንግዲህ አረነ ማለት ስሜቷ በጣም ነው የሚከብደው። የሆነ ነገር እንዳትሆን መኪና ስለያዘች መሄድ አለብኝ።